ጠንካራ መሆን ከፈለክ ለብቻህ መዋጋትን ልመድ። ማንም የአንተን ጦርነት አይዋጋም። ማንም ያንተን ፈተና፣ ጭንቀት፣ እሳትን ማንም አይጋፈጥልህም። አፈር ከድሜ ብትበላ እንኳን አፈሩን ያቀብሉሃል እንጂ ማንም አያነሳም። ይህ ነው እውነት እየመረረህ እንድትውጠው። ስለዚህ የራስህን ውጊያ ራስህ ተዋግተህ አሸንፍ። ሁሉም ነገርም ደግሞ ለአላህ ተው።

ህይወት ደካሞችን አትቀበል በለው ያ ሞትና ውድቀትን ለሚጠባበቀው ከፈለን አታዘጋጅልኝ እኔ አልሞትኩ ገና ጡንቻ መሬት መንቀጥቀጥና መብረቅ የሚያስተናግዳል ከፈለን አታዘጋጅልኝ እኔ አልሞትኩ ገና ጡንቻ መሬት መንቀጥቀጥና መብረቅ የሚያስተናግዳል ጠንካራ ሁን ህይወት ደካሞችን አትቀ ጠንካራ ሁን በፈተናዎችና በብርቱ ጉዳዮች ፊት

ፈተናዎችን መቋቋምና በእያንዳንዱ የህታችን እርምጃ ቆራጥ መሆን ማለት ነው። የመጀመሪያው ክፍል ኢማንና አላህን መፍራት የጥንካሬ መሠረት ነው። የእውነተኛ ጥንካሬ ምንጭ ከአላህ ስብሀኑ ተዓላ ጋር ያለን ግንኙነት ነው። አላህ ስብሀኑ ተዓላ በቁርአኑ እንዲህ ይላል፣ አላህን የምትፈሩ ከሆነ ለእናንተ መለያያ ከክፉ እና ከመልካም ይደረግላችኋል። አላህን መፍራት ማለት መጥፎ ነገርን ከመፈጸም መራቅና መልካም ነገርን ማዘዝ ማለት ነው። ይህ ፍርሃት ድፍረትን እና ጽናትን ይሰጠናል። የጥንካሬያችን መሠረት የኢማናችን ጥራት ነው። ልባችን በአላህ ላይ በእውነተኛ እምነት ሲሞላ ዓለም በሙሉ ሊያናውጠን አይችልም። ነቢዩ ሰለላሁ ዓለይሂ ወሰለም እንዲህ ብለዋል፣ ጠንካራ አማኝ ደካማ አማኝ ከሚባለው ዘንድ ከአላህ ዘንድ የተሻለና የተወደደ ነው። በሁሉም ጥንካሬ መልካምነት አለ። ይህ ሀዲስ አካላዊ ጥንካሬን ብቻ ሳይሆን መንፈሳዊ አእምሯዊና ስነ ምግባራዊ ጥንካሬንም ያጠቃልላል። በእውነተኛ አማኝ ውስጥ የሚገኝ ጥንካሬ ፈተናዎችን በጽናት እንዲያልፍ ለሐቅ እንዲቆምና የዲኑን ውበት እንዲያከብር ያግዘዋል። ጠንካራ መሆንን የፈለገ ሰው በጉብዝናው አይደለም፣ በችሎታው አይደለም፣ በብልጠቱ አይደለም፣ ህያው በሆነው በአላህ ስብሓንሁ ወተዓላ ላይ ይመካ። ዱኒያ በጣም አጭር ነች፣ በጣም አጭር ነች። ደስታዋ ማዘሯም አጭር በሞት ይጠናቀቃል። ያኛው ዓለምስ አበድይ ነው፣ ዘለዓለማዊ ነው። ደስታውም ዘለዓለማዊ ነው፣ ስቃዩም ዘለዓለማዊ ነው። ጠንካራ ሰው ማለት የሱን ህልም የሱን ፍላጎት በህይወት ውስጥ ሊያሳካቸው የሚችላቸውን ነገሮች ሁሉ ሊያደናቅፉበት ሲመጡ እነዛን ነገሮች ሚዛን አድርጎ በሥርዓት ሐሲዶ እሱ የሚፈልግበት ቦታ ላይ ብቻ መቆም ሲችል ነው። ያ ሰው ማለት መቆጣት ባለበት ቦታ ይቆጣል፣ መናገር ባለበት ቦታ ይናገራል። ብዙዎቻችን መናገር ባለብን ቦታ እኮ ራሳችን መግለጽ ያቅተናል፣ አይደል? መናገር ያለብን ቦታ ላይ መናገር፣ ያንን ነገር ሊያደናቀፉ የሚችሉ ነገሮች እንዳሉ እያመንን ሚዛን ሰርተን ስናልፋቸው። አንዳንድ ቦታ መቆጣት ያለብን ቦታ ላይ ቁጣችን ማለት ምን ማለት ነው? የኛ ስሜት ሌላውን እድል በሚሰጥ መልኩ አሳልፈን መስጠት አይደለም፣ ነገር ግን ያ ነገር የሚነሳው ሐሳብም ሆነ የተሰራው ሥራ እኔ እንደማልቀበለው ከዛ ተቃራኒ ሐሳብ እንዳለኝ ማሳየት የምንገልጽበት ማለት ነው። ሚዛን አድርገን መቆም ስንችል ነው። ጀግኖች ምን ሆኑ? ሁለተኛው ክፍል፣ ፈተናዎችን መቋቋምና ጽናት። ህይወት የፈተና ሜዳ ናት። ሀብት፣ ድህነት፣ ጤና፣ ህመም፣ ደስታና ሐዘን ሁሉም የአላህ ፈተናዎች ናቸው። በእነዚህ ፈተናዎች ውስጥ እንዴት ምላሽ እንደምንሰጥ የጥንካሬያችንን መጠን ያሳያል። አላህ ስብሐነሁ ተዓላ በቁርአኑ እንዲህ ይላል፣ በፍርሃትና በረሃብም ከገንዘቦችና ከነፍሶችም ከፍራፍሬዎችም በመቀነስ በእርግጥ እንሞክራችኋለን ታጋሾችን ማበሰራቸው። ታጋሾችና ጽኑ ሰዎች ናቸው እውነተኛ ጠንካሮች። ችግሮች ሲያጋጥሙን ተስፋ መቁረጥ ሳይሆን ወደ አላህ በመዞር ዱዓ በማድረግና መፍትሄ በመፈለግ መጽናት አለብን። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሙእሚን ጉዳዩ ሁሉ ድንቅ ነው። መልካም ነገር ሲደርሰው ያመሰግናል መልካምም ይሆንለታል። ችግር ሲደርስበት ይታገሳል፣ መልካምም ይሆንለታል። ይህ ደግሞ ለሙእሚን እንጂ ለሌላ አይሆንም። ይህ የሚያሳየው የሙስሊም ጥንካሬ በምስጋናና በታጋሽነት ውስጥ መሆኑ ነው። አንድ የፖሊስ አካል ወይም ደግሞ አንድ ፀጥታ አካል መጥቶ በአስፈራራ ቁጥር ስለ እምነቱ ሰው የእኛን የእምነት አካሄድና የምናደርገውን ሰላማዊ ትግል እንቅስቃሴ ሊያቆም የሚችል ሰው ሲመጣ መርሃባ ብለን አንገታችን መድፋታችን የእስልምና መገለጫ የሙስሊሞች ሥነ ምግባር አይደለምና በዚህ ላይ እስከመጨረሻው ድረስ ሕይወት መከፈል ካለበት ተከፍሎ እምነታችንን፣ መብታችንን ልናስከብር ግዴታ መሆኑን ነው። ለኔ እሺ ብለው የሚታዘዙ የኔ ወዳጆች ናቸው። አበባ

ምንም እንኳን በራሱ ወይም በሚወደው ሰው ላይ ቢሆንም። አላህ ስብሐኑ ተዓላ በቁርአኑ እንዲህ ይላል፣ እናንተ ያመናችሁ ሆይ ለአላህ ጽኑ ቋሚዎች በፍትህ ምስክሮችም ሆኑ። ይህ ማለት ዝም ብሎ መቀመጥና ኢፍታዊነትን መመልከት ማለት አይደለም። በችሎታችን መጠን ለለውጥ መጣር አለብን። ነቢዩ ሰለላሁ ዓለይሂ ወሰለም እንዲህ ብለዋል፣ ከሁሉም ጂሃዶች የላቀው በጨካኝ ገዥ ፊት የሐቅ ቃል መናገር ነው። ይህ ትልቅ ጥንካሬን ድፍረትንና በራስ መተማመንን ይጠይቃል። ሙስሊም በሐቅ ላይ ሲሆን ማንም ሊያሸንፈው አይችልም፣ ምክንያቱም ከኋላው የአላህ ድጋፍ አለ። አላህ ዘንድ ሄዶ ያለቀሰን ሰው፣ እሱ በር ላይ የተደፋን ሰው እንዴት አሳልፎ ይሰጠዋል? አላህ አላህ እኮ ያግዘዋል። ያንን ባሪያ ያስጠጋዋል፣ ከለላ ይሆነዋል፣ ይመክትለታል። አላህ ለማንም አይዘገይም ለማንምም አይቸኩልም። ግና ትክክለኛ ጊዜውን አላህ ይጠብቃል። አላህ ያውቃል። እኛ የምንፈልገውን አላህ ጠንቅቆ ያውቃል። የሚያስፈልገንንም አላህ ይረዳል። ለዚህም ሁሌም የነገራቶችን ትክክለኛ ጊዜ አላህ ይጠብቃል። ሁሌም በአላህ ተባረከ ወተዓላ ውሳኔ የምተማመን፣ ምክንያቱም ሁሌ ከአላህ የሚመጣልኝ የተሻለው ነውና። ኢና ኩለ ሸይኢን ከለቅናሁ ቢቀደር እኛ ሁሉም ነገር በልኩ ፈጠርነው ይላል አላህ አንዳንዴ አንዳንድ ጉዳዮች የዘገዩብን ይመስለናል ግና እውነታው አላህ ተባረከ ወተዓላ ያ ጉዳይ ለኛ እንዲመች ለእኛ እንዲስማማ ለኛ እንዲሆን እኛ እንዲያስደስተን አድርጎ አላህ እያበጃጀው እያስተካከለው ነው እና በትዕግሥት አላህን ተማምነን እንጠብቅ ከአላህ ይመጣልን ነገር በሙሉ ኸይር ኸይርም ከአላህ እንጂ ከማን አይተናል ወዳጄ እንታገስ በአላህ ማዘግየት ውስጥ መልካም ነገር አለና፣ ያን ያንን በትዕግሥት እንጠባበቅ። አላህ ያስደስታችሁ። አራተኛ ክፍል ቆራጥነትና ውሳኔ ማድረግ። በሕይወታችን ውስጥ ብዙ ጊዜ አስቸጋሪ ውሳኔዎችን እንድናደርግ ይጠበቅብናል። ጠንካራ መሆን ማለት ማመንታት ሳይሆን ከመመካከርና ኢስቲኻራ ከሰገድን በኋላ በአላህ ተወኩል በማድረግ ውሳኔ ማድረግ ነው። አላህ በቁርአኑ እንዲህ ይላል፣ በጉዳዩም ምከራቸው ከቆረጥ ከም በአላህ ላይ ተመካ። በአላህ ላይ ተመካ ሰው አይሸነፍም። በውሳኔያችን ቆራጥ መሆን አለብን። ነገር ግን ሁል ጊዜም ለአላህ ፈቃድ እጃችንም መስጠት አለብን። ውጤቱ ምንም ይሁን ምን በአላህ ላይ እምነት ስላለን አንጸጸትም። ጠንካራ ሴት ዋነኛ መገለጫዋ ራሱ የሆነ ሙስተቅል መሆኗ ነው። ራሷን የቻለች መሆኗ ነው። ራስን መቻል ደግሞ በገንዘብ ብቻ አይደለም፣ ሐታ በሀሳብ በአስተሳሰብ ደረጃ፣ በውሳኔ ደረጃ፣ የአኗኗር ህይወትሽን በመምረጥ ደረጃ የሚጠቅምሽን የሚጎዳሽን ነገር የመለየት አቅም ሲኖርሽ እነዚህ ነዚህ ነገራቶችሽ ይሄ በራስሽ ያለሽ የመተማመን በራስሽ ያለሽ ኮንፊደንስ፣ በራስሽ ያለሽ ውሳኔ እያንዳንዱ ነገራቶችሽ ይሄ የጠንካራ ሴት መገለጫ ነው። ያ ደግሞ ሁላችንም ጋር አለ፣ ግን አላስተዋል ነው እንደ ደካማ ጎና አድርገን ልን ቆጥሮ እንችላለን። የሆነ በገንዘብ ብቻ የጎለበተ በገንዘብ ብቻ የበረታ በንብረት ብቻ የበረታ ማንነትን የምንጠብቅ ሰዎች ካለን እኛ ጋር ያለውን ስብእና ቆንጆ ስብእና እናጠዋለንና የመጀመሪያው የጠንካራ ሴት መገለጫ ብዙ ጊዜ እራሳችንን ንጹ አድርገን በላን አደጋን የአላህን ጉጣ ከሰዎች ጋር ነው የምናየው። ስንት ካፍር ስንት ፊርዓውኖች በበዙበት ዘመን ላይ ሚስኪን የአላህ ባሪያ በዚህ ልክ አላህን አላስቆጣም፣ ምንል ከሆነ አላህንም ያስቆጣው ከሰራነው ወንጀል ይልቅ በዚህ ልክ ራሳችን ንጹህ አድርገን ማየታችን። ሰው ሆኖ ማያጠፋ ማይሳሳት ነው። ማን ነው ፈጽሞ ማይሳሳት? ማን ነው ማያጎድል? ማነው ማይዘነጋ? ማን ነው ነፍስያ ሸይጣን ማታሸንፎ? ሁሉ በኒ አደም ኸጣ ሁላችንም የሰው ልጆች እስከሆነ ድረስ አጥፊዎች ነን። ከአጥፊዎች ሁሉ ምርጥ ሰው ማለት ጥፋቱ ነው ነው የሚመለስ ነው ተብሏልና ከአላህ ጋር ያለን እንደነበረ በተውበት እንደነበረ። አልሐምዱሊላህ ከምንም ነገር በላይ ሀብታም ነኝ ብዬ የማስበው እስላምን ሳይ ነው። አላህ ሱብሓነሁ ወተዓላ የሰጠኝ እስልምና ሳይ፣ ወላሂ ከምንም ነገር በላይ ሀብታም ነኝ። አልሐምዱሊላህ ትልቁ ሀብቴ እስላም ነው። ከእስላም ቀጥሎ ደግሞ ጤነኛ ነኝ። ከዚያ ወዲያ ስትመጣ ደግሞ ወጣት ነኝ። ብዙ ነገሮችን መስራት የምችል አላን ስብንሁ ወተላ በቅጥ መገዛት የምችል እንደፈለግኩ መስገድ እንደፈለግኩ ባዳ ማድረግ የምችል ሰው ነኝ። ከኔ በላይ ሀብታምለ ታዲያ ያለ ሰብር ያዋጣ ነገር የለም። ሙእምን ያዋጣው ብርና ሰብር ብቻ ነው። አላህ ባሪያውን ከወደደ ይፈትነዋል። የአላህን ፈተና ሙሲባ ውሳኔ ወዶ የተቀበለ አላህ ይወደዋል። የአላህን ውሳኔ የጠላ የተበሳጨ የተወራጨ አላህ ይጠላዋል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ባለመታገስ ዱንያም ላይ መጎዳት አኼራም ላይ መጎዳት ነው የሚከተረው። ሙእምን የሚያዋጣው ሰብር ነው። ሰብር የሙእምን ችካሉ ነው ተብሏል። ውድ ወንድሞቼና እህቶቼ እውነተኛ ጥንካሬ በአካላዊ ጉልበት ብቻ ሳይሆን በኢማን ጽናት፣ በአላህ ላይ በመተማመን ለፍትህ በመቆም ፈተናዎችን በመቋቋምና በቆራጥነት ውሳኔ በማድረግ ላይ ነው። ህይወት ስትከብደን ተስፋ አትቁረጡ፣ ወደ አላህ ተመለሱ፣ ዱዓ አድርጉ፣ ኢስትግፋር አብዙ። አላህ ከኛ ጋር ነው። እድል ማለት ምን ማለት እንደሆነ ታውቃለህ? አለም ላይ ካሉ አራት ሺ ሁለት መቶና ከዛ በላይ እምነቶች መሀል ሙስሊም ሆኖ መወለድ ነው ማለት። ሰላት የማይሰግድ ሰው ቃሩንም ጋር ይሆናል

ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዓን ዚክሪላህ ብሎ ብላ ሰላት የማይሰግድ ሰው ከነዚህ ሰዎች ከአራቱ ሰዎች ጋር ይቀሰቀሳል ተብሎ ሲባል ከነዚህ ከአራት ምክንያቶች ውስጥ አንዱ ወይም አራቱ ወይም ሶስቱ ኦር ሁለቱ ናቸው ሰላት እንዳይሰግድ የሚያደርጉ የኛ የጥንካሬ ምንጭ አላህ ነው በእሱ ስንደገፍ ምንም የሚያስፈራ ነገር የለም በአላህ ስም ጠንካራ እንሆን ለዲናችን ለቤተሰባችን ለኡማችን ሰዎች እሳት ላይ የተራመድክ ቢያዩክ ምን አይነት የማያቃጠል እሳት ነው ይላሉ፣ እንጂ ምን ያህል ጠንካራ ሰውን አይሉም። ስለዚህ ያለ አማራጭ ራስን እያበረታ መንገድህን መቀጠል። ረሱል ሰለላሁ ዐለይሂ ወሰለም ቢመጡ ያውቁናሉ ወይ ብዬ ጠይቃሉ። ያውቁናል የኔ ተከታዮች ናቸው ብለው ይቀበሉናል። በቃ ሁኔታችን አይተው ቤታችን ውስጥ ቢገቡ ትዳራችን ውስጥ ንግዳችን ውስጥ ቢገቡ መርካቶ በሄዱ መስጊዳችን ውስጥ ለእያንዳንዱ ጀማ ስኢያይን ተከታዮች ናችሁ ብለው ያውቁናል አውድ ላይ የሚባለውም ሰዎች አሉ። ላይጠብቀው እሳቸው ውሃ የጠጣ ሰው አይጠማምና ሲሉ አተድሪ ማአሕደሱ ባዕደክ አንተ በኋላ የሰሩትን አታቅም። አንተ እሳቸውን ይህ ጥያቄ ብዙ ጊዜ ይፈትነኛል። በጣም በድርናውን ያውቁታሉ፣ ማለት ይቀበሉኛል ወይ እኔ ማንነቴ፣ በጣም ይረብሸኛል ይሄ ነገር ራሳቸውን የሚያስደስት አይነት ሰው የላለን ብያ ላስ መንገዳቸውን በጣም ርቀነዋል። በጣም በጣም ርቀነዋል። እንደምንወዳቸው በጣም እናገራለን፣ ውዴታችን እንገልጻለን ነው ምናልባት ስማቸው ሲነሳ በጣም እንነካለን። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ የቴሌግራም ኮሚኒቲ ያለን እዛ ኮሚኒቲ ላይ እዚህ ላይ የማይለቀቁ ቪዲዮዎች እንዲሁም ደግሞ የዓሊሞችን ንግግሮችን፣ የተለያዩ ቻሌንጆችን እንለቅበታለን። ዲንኩን ኮመንት ላይ አስቀምጥላችኋለሁ ፣ ገብታችሁ ፎሎ አድርጉ። ይህ ወመን ዋና ሀብቱ ኢማኑ ነው፣ ዲኑ፣ አኼራ። ዲንን፣ አኼራን፣ ኢማንን ቢጎዳ ነገር ጥቅም ቢኖረው እንኳ ጉዳቱ ስለሚያመዝን ይተዋል። ሲቀጥል ጥቅምና ጉዳትን የሚወሰኑት አላህና መልክተኛው ናቸው። ሰዎች ይጠቅመኛል ያሉትን ነገር ሁሉ ማድረግ ቢችሉ ኖሮ ነቢ ለምን አስፈለገ? ቁርአን ለምን አስፈለገ? አዎ ጥቅም አለው አንዳንድ ነገር፣ ግን ጉዳቱ ያመዝናል ብሎ ቁርአን ይከለክላል፣ ዕለሞች ይከለክላል። በዲን ጉዳይ፣ በአኼራ ጉዳይ፣ በማንነት ጉዳይ ሁሉም ራሱ ለራሱ ፍርድ ሰጪ ፈትዋ ሰጪ መሆን

ግዴታ የተደረገባቸው ነገር ላይ ሲሰሩ በሙሉ ፍቅር ይሰሩታል። ካልነበረው ያስገኛቸው ጌታ ነው። የሰው ገንዘብ ሊነኩ ሲሉ ይመጣባቸዋል ይላሉ። ምን እለዋለሁ? እሱ ፊት መቆሚያ አይቀርም ይላሉ። ማዕሪፋ በቃ ሙሉ የሆነ አላህን የማወቅ ነገር ማለት ነው። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ